ወዳጆች እንደምን አላችሁ? ለተለመደው ሰላምታዬ ድረሳችሁ። ፎሎ ያላደርጋችሁ እና አዲስ የሆናችሁ ሰዎች ፎሎ አድርጎ የምናወራው ስለ ኢትዮጵያ ፖለቲካ፣ ማህበራዊና ኢኮኖሚያዊ ጉዳዮች እያነሳን የሚተቸውን እየተቸን የሚደገፈውን እየደገፍን ነበር ወደፊትም በእንዲሁ ያለ ሁኔታ ለሀገራችን ሰላም፣ ወዳጅነት እና ወንድማማችነት ስንል እንቀጥላለን። ቴንክ ዩ እስካሁን ፎሎ የምታደረጉ በተለያየ መንገድ ድጋፍ ስታደረጉ የነበራችሁ ወዳጆቼ ሁሉ በጣም አመሰግናለሁኝ። እዚሁ ቲክቶክ ባዮ ላይ ወይም መጀመሪያ ፊት ለፊት ስትገቡ ቲክቶክ ላይ ዩቱብ የሚል አለ። እሷን ክሊክ የምታደረጉ ደግሞ ዩቱቡን ሰብስክራይብ አድርጋችሁ በዛ በኩልም በሰፊው እንገናኛለን። ምክንያቱም ይሄ እንኳ በሆነ አጋጣሚ ቢዘጋ በዛኛው መንገድ ደግሞ እንድንገናኝ ማለት ነው። አመሰግናለሁኝ የዛሬው ርዕሴ ከርዕሱ ወይም የዛሬው ሀሳቤ ከርዕሱ እንዳያችሁት በእነዚህ ሁለት የአምሳና የአርባ ዓመት ወዳጆች ላይ ያተኮረ ነው። እኔ አሁን አንዳንዴ ህወሃትን መተቸት አሁን አሁን ባለው ሁኔታ ጠቅልሎ የህወሃት ሰዎችን በጠቅላላ አንድ ላይ መተቸት አስቸጋሪ የሆነ የመጣበት ጊዜ ላይ ነው ያለው። ምክንያቱም ህወሃቶች አሁን ቢያንስ ሁለት ሶስት ቦታ ነው ያሉት፣ በዋናነት ግን ሁለት ቦታ ነው ያሉት። አንዱ ግሩፕ የኢትዮጵያን አንድነት የኢትዮጵያን ሰላም መሆንና ችግርም ካለ ችግሩን በጠረጴዛ ዙሪያ ተወያይቶ የመፍታት መንገድ ይዞ ቀጥሏል። ምሳሌ ማንሳት እነ አቶ ጌታቸው ረዳ፣ ጀነራል ጻድቃንን እራሱ አሁን የትግራይ ክልል አስተዳዳሪ ሆኖ ያለውን ጀነራል ብናነሳ ታደሰ ወረደም ማለት ነው። እነዚህ ሰዎች አሁን ከሻቢያ ጋር አብረው ወይም ከግብፅ ጋር አብረው የገዛ ሀገራቸውን እየወጉ ነው፣ ሊወጉ ነው ብሎ አፍ ሞልቶ መናገር አይቻልም። ምክንያቱም የሻብያ ወዳጅ እንሁን፣ የግብጽ ወዳጅ እንሁን፣ ኢትዮጵያን ኑጋ ከሚሉት ጎን አይደሉምና። እኔ ባለኝ መረጃ ነው። መንግስትም ከዚህ ውጪ መረጃ ሌላ ካለው እኔ አላውቅም። ግን ከመንግስት ጋር እየሰሩ ስለመሆኑ በእርግጠኝነት ከሚታየው ነገር፣ ከሚሰማው ነገር መረዳት ይቻላል። ሌላው ወገን ደግሞ በቃ ጽንፍ ወጥቶ በግልጽ ሀገሩን ለመውጋት የሀገር ክደት ፈጽሞ ትሪዝን ማለት ነው። ከሻቢያ ቆሞ ከሻቢያ ጋር ቆሞ የየትኛውም ዓለም ህግ የኢትዮጵያንም ጨምሮ በዩናይትድ ኔሽን ምትሮችም ህጎችና ደንቦችም የአንድ የሆነ ወረዳ ሰው ወይ የሆነ ቀበሌ ሰው ወይም የሆነ ዞን አስተዳዳሪ ከአገሪቷ ድንበር ወጥቶ ከሌላ አገር ጋር የፌዴራሉ መንግስት ወይም ዋናው መንግስት ሳይፈቅድ ወጥቶ ንግግር፣ ድርድር ያውም እንደ ህወሃትና እንደ ሻቢያ ያለ የጦርነት የግጭት ኢትዮጵያን የሞጋት ስምምነት አይደለም፣ ሌላ ተራ የኢኮኖሚና ሌሎች ዲፕሎማሲም የፌዴራሉ መንግስት ፈቅዶ አጎራባች የሆኑ ለምሳሌ ኬንያና ኢትዮጵያ አጎራባች የሆኑ የቦረና የሱማሌ በታች ደግሞ በደቡብ ህዝቦች በኩል ያሉ በሱዳንም እንዲሁ በትግራይም አስፈላጊ ከሆነ የትግራይ የሆነ ወረዳ አስተዳዳሪ የዞንም፣ ካስፈለገም ክልሉ የፌዴራሉ መንግስት ፈቅዶ ተስማምቶ የፈለገውን ሰው ከነዛ ውስጥ ልኮ አጎራባች ያሉ ችግሮች ካሉ፣ ይሄ ድንበር ላይ ያለ ችግር ካለ፣ የወዳጅነት የወንድማማችነት፣ የኢኮኖሚንም ጨምሮ የፖለቲካ ችግሮችንም ይሄ መንግስት ለመንግስት ሳይሆን ህዝብ ለህዝብ ጎን ለጎን ያለ ድንበር ላይ ያለ ህዝብ የሚያደርገውን ውይይት ወይም ስምምነት ሊመሰርቱ በፌዴራሉ እውቅና ማለት ነው ይችሉ ይሆናል። አሁን እያየን ያለ ነው። ግን ኢትዮጵያን እንውጋ እንወጋለን የሚል ግልጽ የወጣ የሻዕቢያና የህወሃት ግማሽ ክፍሎች ወይም የነደብረ ጽዮን ቡድን ግልጽ ይሆናል ስራ ላይ ወይም እንቅስቃሴ ላይ ናቸው። እኔ ወዳጆች፣ እነዚህ ሰዎች ወዴት እየሄዱ ነው? ለምንድን ነው ከዚህ ከጦርነት አዞሪስ ውስጥ መውጣት ያቃታቸው? የትግራይ ህዝብ ለብቻው ምንድነው የተበደለው? የትኛው ሀብቱን የትኛው ብሔር ዘረፈ? የትኛ ዲሞክራሲውን የትኛውን ዲሞክራሲ ነው? የኢትዮጵያ ሌላ የብሄር አማራ ሄዶ የእነሱን ዲሞክራሲ ጨፈለቀ? ኦሮሞ ሄዶ ጨፈለቀ? ጉራጌ፣ ወላይታ ለብቻው የትግራይን ህዝብ ዲሞክራሲ ደፈጠጠ? ሀብቱን ዘረፈ? ምንድን ነው የሆኑት? የቀበሌያቸውን የሆነ የሆነ ጎጥ አስተዳደረ፣ የሆነ ወረዳ አስተዳደረ፣ የሌላ ብሄር ሄዶ? ኔቨር ኤንድ ኤቨር በተለየ መልኩ እዛ እንዲህ ያለ ነገር የለም። እነሱ ናቸው በመላ ሀገሪቱ ያሉት እንደ ማንኛውም ብሄር ብሔረሰብ። እኔ አንዳንዴ ኮዛቸው ፍጹም አይገባኝ። እኔ ከኢትዮጵያ ውስጥ ፍጹም ፍጹም ኮዛቸው የማይገባኝ ምን እንደሚፈልጉ ሁሉ ነው የማይገባኝ። ይህነ እዚ የቲፒኤልፍ ነው ምንድን ነው ፍላጎታቸው ምንድን ነው የፖለቲካ ኢንቴንሽናቸው? የበላይ እንሁን ነው እንዲሁ እየዘረፍን ሌላውን እየደፈጠጥን ለሌላው የበላይ አለቃ እየሾምን በየክልሉ በየወረዳው፣ እኛ ባል ነው ይሂዱ ነው ኦኬ፣ የኢትዮጵያ ህዝብ ከመረጣቸው ይሁን በቃ ወደ ዲሞክራሲ ነውና እኛ እየደፈጠጥን እንገዛቸዋለን እየዘረፍን እናኖሯቸዋለን። የእኛ ስርዓት ልናንተ በጎ ነው፣ ለልማትም አስተዋጽኦ አለው በሉና ቅስቀሳ አድርጉና ህዋውን ዘንድሮ የምርጫ ዘመን ነው፣ ወደ ምርጫ ግቡ። አይሮን አንደስታን በእውነት ነው ያልገባኝ የትግራይ ፖለቲካ ምን እንደሚፈልግ። ወይ መገንጠል ነው በሉና ፊት ለፊት ኑና ተናገሩ። በቃ መገንጠል ነው የምንፈልገው አንፈልግም ኢትዮጵያን በሉና ኑ በእርግጥ በዛን የተነሳችሁት ለዛም ከሻቢያ ጋር እኮ መተዋወር አያስፈልግም። አምጥቶ ሻቢያ አዝሎ አራት ኪሎ አስገብቷችሁ 30 ዓመት ኖራችኋል። ምን ነው ያን ያትገነጠሉ ነበር። አሁን ሻቢያ ሊወድቅ ሲል ቀደም ሲልም ደርግ ሻቢያን ቀጥቅጦ ናቅፋ አስገብቶ እናንተ ናችሁ የገዛ ሀገራችሁን ወታደር ወቅታችሁ፣ ከኋላ ወቅታችሁ፣ ከኋላ ነው የወጋችሁት። ያን ጀግና ሰራዊት ከኋላ ወቅታችሁ፣ ለሻቢያ ድጋፍ ሰጥታችሁ በርካታ ውድመት በኢትዮጵያ ላይ ደርሶ ዛሬ የባህር በር ያጣ ነው። በእናንተ ምክንያት ነው። ግልጽ ነው። ይሄ የግብፅን ተልዕኮ ይዞ ሻቢያ ተነሳ። እናንተ የሻቢያን ተልዕኮ ተነሳችሁ። ሌሎችንም ደግሞ ፈለፈላችሁ ኢትዮጵያ ውስጥ በየብሔሩ። ሁላችንም እዛ ውስጥ ገብተን ስንዳክር ነበር። ለብሔር ባህል፣ ለብሔር ቋንቋ፣ ለብሔር እምነትም ምንም መታገል ኃጢአት አይደለም። ወደፊትም እታገላለሁ። ታገሉ ችግር የለውም ግን እኔ ብቻ የበላይ ልሁን የሚለው አስተሳሰብ መርዘኛና በጣም ቆሻሻ አስተሳሰብ። እኔ ብትመለሱ ይሻላቸዋል። አሁን ኦልሞስት ትሪዝን ውስጥ ገብታቸዋል። ይሄ የአገር ክደት ውስጥ ገብታቸዋል። ከሻቢያ ጋር ነው ምንቆበ ብሎ እንዲህ ያለ ፕሮፓጋንዳ መንዛትና ሄዶ ከሌላ አገር ጋር ያለ ማዕከላዊ መንግስት ፍቃድ መንቀሳቀስ በኢትዮጵያ ህግም በአለም ህግም የለም። እስካነበብ ነው እስከሰማ ነው ፖለቲካ እስከገባን ድረስ በማናል ለብኝነት አሁን የገባችሁበት እንቅስቃሴ ግን እመኑኝ፣ ትልቅ ዋጋ ያስከፍላቸዋል። ህወሃትን እስከ ወዳኛው ይገላግላል እስከ ወዳኛው። ስለዚህ ከዚህ ውስጥ ውጡ። አባታችሁ ሻእቢያም አሁን የመጨረሻው እድሜ ላይ ያለ ይመስለኛል። ተያዛችሁ ተያይዛችሁ እንዳጠፉ እንደ አንዳችሁ እንኳን እንድትተርፉ በቃ ውጡ ከዚህ ውስጥ እናንተ ኢትዮጵያኖች ናችሁ። ኢቨን የኤርትራ ህዝብ በሌላ አገር ሴራ በዚህ በአረብ አገር በግብፅና በተለያየ አገር ሴራ አሜሪካንም ጨምሮ በነሱ ሴራ ነው እንጂ ኤርትራኖች ወንድሞቻችን ናቸው፣ እህቶቻችን ናቸው፣ ህዝቦቻችን ናቸው። እኛ መሬት ውሃውን ፈልገን የኤርትራን ህዝብ ወደ ጎን የሚገፋ አይነት አስተሳሰብ የላትም ኢትዮጵያ። አገር እንሆናለን ብለዋል፣ ሆኗል፣ ሶኬ ችግር የለው። ግን የባህር በር ስለዘጉብን ይሄን ደግሞ መልቀቅ አለባቸው በሰላማዊ መንገድ። እምቢ ካሉ ሁለታችሁም ናችሁ የምትሰናበቱት። ስለዚህ ከዚህ ውስጥ ውጡ ለማለት ነው። ወዳጆች ኮፒ ሊንክ ሼር አርጋችሁ አድርሷቸው። ዛሬ ማታ በዚህ ላይ እንወያያለን፣ ገብታችሁ ተወያዩ። የሻብያና የወያኔ ጥምረት እስከየት በሚለው ላይ እንወያያለን። ዛሬ ማታ በአንድ ሰዓት ፎሎ አድርጉ። ወዲያውኑ እኛ ውይይት ስንጀምር እንዲደርሳችሁ የቀንን ላይ ገለቶማ አመሰግናለሁ። ሼር አድርጉ፣ ፎሎ አድርጉ። ማታ እንዲደርሳችሁ ውይይቱ ቴንኪው።